ለፍቅር የማትሆን ያልበሰለች ሴት አምስት ባህሪያት። ሴት ልጅ ላይ እነዚህን የልጅ ወይም ደግሞ ያልበሰለች ሴት ባህሪ ካየህባት በፍጹም ለፍቅር ግንኙነት አትሆንህም። በደንብ አድርገህ አዳምጠኝ። ብዙዎች ከገቡበት በኋላ በጣም የሚቆጩበትና የሚጸጸቱበት ነገር ነው። ለአንተ ግን እኔ እህትህ ደርሼልሃለሁ። ዛሬ ከእኔ ጋር እስከ መጨረሻው ድረስ ከቆየህ ያልበሰለች ሴት ላይ የምታያቸውን ባህሪያት አንድ በአንድ በግልጽ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም! ውዴና ፊዳርቲው ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እንደሰማችሁት ነው። ዛሬም በቆንጆ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። የእኔ ውድ ቤተሰቦች በቃ ሁል ጊዜም ለምትሰጡኝ ሀሳብ አስተያየት ከልቤ አመሰግናለሁ። ወዳችኋለሁ። እና ደግሞ ውድ ቤተሰቦቼ ሁል ጊዜም ቪዲዮቼን ስታዩ ቪፒኤን አብርታችሁ ማየታችሁን እንዳትረሱ እና ከመጀመራችን በፊት ደግሞ ሁላችሁ ላይክ አድርጉት። አደረጋችሁ? እንደዛ ከሆነ መጀመር እንችላለን ማለት ነው። ይህ ተፈጥሯዊ ሻይ ለአዋቂዎች ለድብርት ለጭንቀት ለእንቅልፍ ማጣት መፍትሔ የሚሆን ሲሆን ስራን በትኩረት ለመስራትም ይረዳል። ለልጆች ደግሞ በትምህርታቸው ደካማ እንዳይሆኑ ጥሩ የሆነ የትምህርት አቀባበል እንዲኖራቸው ትኩረታቸውን በመሰብሰብ ጎበዝ እንዲሆኑ አይምሯቸውም ብሩህ እንዲሆን የሚያደርግ ነው። ይህን ተፈጥሯዊ ሻይ ከኢተርናል ሄልዝ ኤንድ ቢዩቲ ከዶክተር ጫልቱ ወርጋ ፋርማሲ በጣፎ ሲሲዲ ቪሌጅ ታገኙታላችሁ። ዴሊቨሪም አለ። ለበለጠ መረጃ በ09668111 አሁኑኑ ደውሉ። ዛሬ የምናወራው ስለ መብሰል ነው። እንግዲህ መብሰል ብዙ ጊዜ ከእድሜ ጋር እየያያዛል አደለም? እድሜያችን እየጨመረ ሲሄድ ብዙ ነገሮችን እናውቃለን፣ እናገናዝባለን፣ እንበስላለን ተብሎ ይወሰዳል አይደል? እንደዚህ ኮመን። ግን ደግሞ እውነታው ያ አይደለም። በእድሜም ሄዶ ሄዶ ያልበሰለ ሰው እንዳለ ሆኖ በልጅነቱ ደግሞ ብዙ ነገሮችን የሚያገናዝብ ሰው አለ ዞሮ አሁን እኛ ለመብሰል የምንሰጠው ዴፊኔሽን ከእድሜ ጋር አብሮ ያለውን ሳይሆን እንደዚሁ ነገሮችን የማመዛዘን ቀጥሎ የምንዘረዝራቸውን ነገሮች ያለማድረግ ነገርን ነው መብሰል የምንለው ስለዚህ አንዲት ሴት ልጅ በስላለች አልበሰለችም የሚባለው በምታደርጋቸው ነገሮች በምታሳያቸው ነገሮች ነው እንጂ በእድሜዋ ብቻ አለመሆኑን ልብ በሉልኝ እድሜ ያው ሁላችንም ላይ የሚጨምርልን ነገር አለ ምክንያቱም የሆነን ነገር ስናልፈው እንደ ትናንትና መልሰን ስናስታውሰው የሆነ የሚያስተምር የሚነግረን ነገር አለ። እድሜ ያ ነው አይደለም። ለአንዳንድ ሰው ደግሞ እድሜ ቁጥር ነው ዝም ብሎ ነው፣ ምንም ያልተማረበት ምንም ያልሰራበት ምንም ያላከናወነበት የሚሆንበት አጋጣሚም አለ። እና መብሰልን በዚህ መልኩ እንድታዩት ለማለት ነው። የመጀመሪያው በፍጹም በፍጹም ለፍቅር ግንኙነት መሆን የማትችል ሴት ምን አይነት ሴት ናት? ራስ ወዳድ ሴት ናት። በቃ ሁሉን ነገር የምታደርገው የምታየው በእሷ ዙሪያ ብቻ ነው። በቃ ከእሷ አንፃር ነው ሁሉን ነገር የምታየው ከእሷ አንጻር ነው። እንደምናውቀው የፍቅር ግንኙነት የሁለት ሰዎች ግንኙነት ነው አደለ? ለዛ ነው ግንኙነት የተባለው እኮ አይደለም፣ በአንድ ሰው ፍላጎት፣ በአንድ ሰው ጥረት፣ በአንድ ሰው መውደድ ብቻ የሚሆን ስላልሆነ ነው። ግንኙነት አለ፣ መመላለስ አለ፣ ማውራት አለ፣ መነጋገር አለ፣ አለመግባባት አለ። በራስ ፍላጎት ብቻ የምንጓዝበት አይደለም። ሰልፊሽ የሆኑ ሰዎችን ብዙ ቦታዎች ላይ እናያለን እንመለከታለን። እኔም በዩኒቨርሲቲ ቆይቴ ላይ እንደዚህ አይነት ሰዎችን ገጥሞኛል፣ አይቻለውም። በቃ ሁሉን ነገር ከራሳቸው አንግል ብቻ የሚያዩ ሁሉን ነገር ለእኔ ለእኔ ብቻ የሚሉ ሌላ ሰው ምንም ሆነ ምንም ሆነ ግድ የሌላቸው ሰልፍ ሴንተርድ የሆኑ ሰዎች አሉ። በቃ ከነሱ ጉዳይ ውጪ ጉዳያቸው ያልሆነ አንዳንድ ጊዜ እኮ በቃ አለ አደለ፣ ምን የሆነ ነገሮች ላይ ሚቹዋል ቤኔፊት የምታዩበት አለ፣ ዊን ዊን የሆኑ ሪሌሽንሺፖች ይኖራሉ አደለ፣ እኔ የምጠቀማለ፣ አንተም ትጠቀማለ አይነት ነገር። አንዳንድ ሰው ግን ለዛ ራሱ ሬዲ አደለም። በቃ እኔ ብቻ ልጠቀም፣ እኔ ብቻ ይሆንልኝ፣ እኔ ብቻ ይሳካልኝ፣ እኔ ብቻ አላገኝ የሚሉ ሰዎች አሉና ይሄ እንግዲህ ካለመብሰል ነው የሚመጣው። በነገራችን ላይ እዚህ ጋ ቀጥሎ የምዘረዝራቸውን ባህሪ ያላቸውን ሴቶች ላይ እየፈረድኩባቸው አይደለም። በብዙ መልኩ በብዙ ምክንያቶች የሚመጣ ባህሪ ነው፣ ግን ደግሞ እውነታው ለፍቅር ግንኙነት የማይሆኑ ናቸው ነው እንጂ እየፈረድኩባቸው አይደለም። ምክንያቱም እንደዚህ እንዲሆኑ ያደረጋቸው የሆነ ምክንያት አለ። አስተዳደጋቸው ሊሆን ይችላል፣ ልጅነታቸው ሊሆኑ ይችላል፣ ሁኔታዎች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ። እና ዞሮ ዞሮ በፍጹም ለፍቅር ግንኙነት የማትሆንህ ያልበሰለች ልጅነት ያለባት የመጀመሪያዋ ሴት ራስ ወዳድ ሴት ናት። እና በደንብ በደንብ ተጠንቀቅ፣ አስብበት። ሁለተኛ ኃላፊነት የማይሰማት ሴት አዎ፣ አንዳንድ ሴቶች አሉ። በቃ በጣም ግዴለሽ፣ በጣም ቸልተኛ የሆኑ ሴቶች። እንግዲህ ልጅነት የሚባል ነገር አለ አይደለ? ሁሉን ነገር ቀለል አድርጎ ማየት፣ ሁሉ ነገር መተው፣ በቃ ሁሉ ነገር እንዲደረግላችሁ መፈለግ። ልጅ አሁን ብዙ ነገሮች ከቤተሰቦቹ ነው የሚጠብቀው። ቤተሰቦቹ የሆነ ነገር እንዲያደርጉለት፣ ሆነ ነገር እንዲገዙለት፣ ሆነ ነገሩ እንዲያስተካክሉለት፣ ምግብ እንዲሰሩለት፣ ልብሱ እንዲያጥቡለት በቃ ይፈልጋል። ይሄ የልጅነት ባህሪ ነው። የሆነ ቴክኬር የሚያደርገው ሰው እንዲኖር ይፈልጋል ግን ማቹር እያረገ ሲመጣ እያደገ ሲመጣ ማንኛውም ሰው ሴትም ወንድም እነዚህን ነገሮች በራሱ ማድረግ እንዳለበት ያምናል። ኃላፊነት ይወስዳል፣ ኃላፊነትን ይቀበላል ማለት ነው። እንግዲህ ኃላፊነትን መቀበል የማትፈልግ ሴት፣ ሁሉን ነገር ሰው እንዲያደርግላት የምትፈልግ ሴት ምንም ኃላፊነት የማይሰማት ሴት የሆነ ነገር አንተ ብቻ እንድታደርግ አንተ ብቻ እንድትሆንላት አንተ ብቻ ብዙ ነገር እንድታደርግላት የምትፈልግ እሷ ምንም ነገር ለማድረግ ሬዲ ያልሆነች ኃላፊነት የማይሰማት ሴት ከሆነች ለፍቅር ግንኙነት አትሆንም። ይሄን እንግዲህ በብዙ መንገድ በብዙ ነገሮች ማየት ትችላለን። ሰው ኃላፊነት ይሰማዋል አይሰማውም የሚባለው መጀመሪያ ከራሱ ጀምሮ ነው። በራሷ ህይወት ላይ ኬርለስ ናት ወይ ነገሮቿን በራሷ ታደርጋለች ወይ በራሷ ለመቆም ትጥራለች ወይ እገሌ አለ እገሌ እንደዚህ ቢያደርግልኝ እገሌ እንደዚህ ስላለ ስላደረገልኝ እኮ ይህን ተውኩት እምትላት ወይስ በራሷ ይሄ ነገር ማድረግ እኮ የኔ ኃላፊነት ነው፣ ይህን ነገር ማድረግ አለብኝ፣ መሆን አለበት፣ መሳካት አለበት ብላ የምትሞክር ናት። ትወስዳለች ወይ ኃላፊነት፣ ለዚህ ነገር ያለሁት እኔ ነኝ ብላ በራሷ ህይወት ኃላፊነት ትወስዳለች ወይ? ያን ማታደርግ ከሆነ እንግዲህ የልጅነት ባህሪዋን ልጅነቷን አልጨረሰችም ማለት ነው፣ ማቹር አላረገችም ማለት ነው፣ አልበሰለችም። ለፍቅር ግንኙነት በፍጹም በፍጹም አትሆንም። ከዚች ሴት ጋር የሚኖር ህይወት ከገባህ በኋላ እንዴ ነገር አንተ ማድረግ አለብህ። አንተነ የምትንከባከባት፣ አንተነ ቴኬር የምታደረ፣ አንተነ ቀጠሮ የምትይዘው፣ አንተነ ሁሉን ነገር የምታስተካክለው፣ አንተነ ሁሉን ነገር የምታዘጋጀው። እሷ እዛ ጋር ምንም ምንም ሮል የላትም። ልክ እንደ ልጅ ኢንጆይ ማድረግ ነው በቃ። ልጅ ያቀረብክለትን ከበላ በቃ፣ ያለበስከውን ነገር እንደዛ አደለ በቃ የልጅ ነገር እንደዛ ነው ትሬት እንድትደረግ የምትፈልገው። እና ይሄ ደግሞ ለፍቅር ግንኙነት አይሆንም። ምክንያቱም የፍቅር ግንኙነት ማቹር ያደረጉ ሁለት ሰዎች መጥተው አንደኛቸው ሌላኛቸውን ክፍተት፣ ጎዶሎ እየሞሉ እየተደጋገፉ አብረው የሚጓዙበት ነው እንጂ አንዱ ብቻ በቃ ዝም ብሎ ፕሮቫይደር ሆኖ አይደለም። ስለዚህ ኃላፊነት የማይሰማት ሴት ከሆነች ለፍቅር ግንኙነት አትሆንም። ልጅነቷን አልጨረሰችም፣ ማቸር አላደረገችም። በደንብ አስብበት። ሶስተኛ፣ አሁንም አሁንም ሀሳቧን የምትቀያየር ሴት፣ በአንድ ሀሳብ የማትጸና ሴት ማለት ነው። ይህም እንግዲህ ከልጅነት ጋር አብሮ የሚመጣ ነው። አሁን የሆነ ነገር ታስብና ይህ ነገር ማድረግ አለብኝ እንደዚህ መሆን አለበት ምናምን ትለኝና ከዛ ደግሞ ትንሽ ቆይታ ትቀይሩዋለች ሀሳቧን። ይሄ ወጥ የሆነ ሀሳብ ያለመኖር አለ አደለም? ምናልባትም በሌሎች ሰዎችም ኢንፍሉዌንስ እየተደረገች ሊሆን ይችላል። የሆነ ነገር ስትሰማ እዚህ ጋር የሆነ ነገር ያምራታል፣ የሆነ ነገር ደስ ይላታል። እዚህ ጋር አሁን አድርጓለሁ እንደዚህ ያደርጋለሁ ብላ ሄደችን እዛ ጋር ስትደርስ ትቀይሩዋለች። ይሄ ወጥ የሆነ አቋም ያለመኖር አለ አደለ? ይሄም ከልጅነት ጋር ነው። ማቹር ያላደረገ ሰው እንደዛ ነው። የበሰለች ሴት ግን የምትፈልገውን ታውቃለች። ማድረግ የምትፈልገውን ፍላጎቷን ስለምታውቅ እንዲህ እንዲ እንዲ ያለመንገድ አይደለም ይኖራት በቃ የሆኑ ውሳኔዎቿ የሆነ ያህል ድረስ ፍሌክሰብል መሆኑ እንዳለ ሆ ሀሳብ መቀያየሩ እንዳለው ሆኖ ግን በቃ በየደቂቃው አሁን አላደርግም ያለችውን አሁን እያደረገች ልታገኛት ትችላለህና እና በየደቂቃው፣ በየጊዜው በቃ ቶሎ ቶሎ ሀሳቧን የምትቀያየር ከሆነ ለፍቅር ግንኙነት አትሆንህም። ካንተ ጋር ያለህንም ነገር እንደዛ አድርጋ እንደ ጌም፣ እንደ ጨዋታ ልታየው ትችላለች። አሁን ላይ ከአንተ ጋር መሆን ፈልጋለሁ፣ አሁን ላይ ደግሞ አልፈልግም ዞር ባይልልኝ፣ አሁን ላይ እንደዚህ ማድረግ አለብን፣ አሁን ላይ ደግሞ አናደርግም፣ ለምን እንደዚህ ታደርጋለህ አይነት ነገሮችን ልትል ጥሩ ያልሆነ ኮሚኒኬሽን እንዲኖራችሁ የሚያደርግ ነው። ስለዚህ ልጅነቷን አልጨረሰችም፣ ማቹር አላረገችም፣ ለፍቅር ግንኙነት በፍጹም በፍጹም አትሆንህም። አራተኛ የስሜት መቀየር፣ በቃ ቶሎ ቶሎ የስሜት መለዋወጥ ሲኖር ሶስተኛ ላይ ያልኳችሁ የሀሳብ መቀየር ነው። ይሄ ደግሞ ቶሎ ቶሎ የስሜት መቀየር ነው። በቃ አሁን ላይ በጣም ደስ ይላታል ምናምን፣ ከዛ ትንሽ ቆይታ ስታለቅስ ልታገኛት ትችላለህ። በቃ ልጆች ጋም ይሄ ባህሪ አለ በነገራችን ላይ፣ አሁን በቃ በጣም ይፈነድቃሉ፣ ይጫወታሉ፣ ይስቃሉ፣ ከዛ ትንሽ በቀር ሙዳቸው እንትን ይልና እያለቀሱ ልታገኛቸው ትችላለ። ቶሎ ቶሎ ሙዷ የሚቀያየር ከሆነ በቃ አሁን በቃ በህይወት እንደኔ ደስተኛ የለ ምናምን ትልና ከዛ ደግሞ ትንሽ ቆይታ ፊሊንግ ሳድ ብላ ፖስት ልታረግ ትችላለች። እንደዚህ በቃ የሙድ መቀያየር አለ አደለ? አሁን ደስታ፣ አሁን ቀዝቃዛ፣ አሁን ሞቃት በቃ ቶሎ ቶሎ የሙድ መቀያየር ካላት እንግዲህ ከልጅነት ጋር ካለመብሰል ጋር ኢሞሽንን ማኔጅ ካለማድረግ ጋር አብሮ የሚመጣ ነገር ነው። እና ይህን የምታደርገው ከሆነ በፍፁም በፍፁም አይሆንም። የፍቅር ግንኙነታችሁ ሞቅ በረድ ሞቅ በረድ። በቃ አሁን ላይ በቃ ትመጣና እንዳልተስዋላቅም በቃ አንተ ነው ትልና እንዳላይህም ደግሞ ትልሃለች። ትንሽ ቆይታ ስሜታዊ ማለት ነው። ቅድም ሀሳቦቿን ነው የምትቀያይረው ብያለው። አሁን ደግሞ ስሜቷ ነው የሚለዋወጠው። አሁን ደስ ብሏታል ብለህ በቃ የሆነ ነገር ይዘህላት ሄደ ወይ ስጦታ ስታት ወይ ጋብዛት ወይ የሆነ ነገር አድርገህላት ደስ አላት ብለህ ስታስብ ትንሽ ቆይታ ልታለቅስ ትችላለች። በቃ እንደዚህ በቃ የሚረባብሽ ጥግና ጥግ የሆነ በጣም የማይገናኝ ስሜት ውስጥ መመላለስ አለ አደለ? በቃ ማቹር ካለመሆን ከተለያዩ ሌሎች ብዙ ምክንያቶች ጋር የሚመጣ ነገር ነው። ግን ዞሮ ዞሮ ለፍቅር ግንኙነት እንደዚህ አይነት ሴት አትሆንህም። በደንብ አድርገህ አስብበት። አምስተኛ የጓደኛ ተጽዕኖ ያለባት ሴት አዎ የሆነ እድሜ አለ። በጓደኞቻችን ትክክል ናችሁ መባል፣ በጓደኛችን ቆንጆ ናችሁ መባል፣ በጓደኞቻችን ትክክል ነሽ መባል በቃ ትልቅ ቦታ የሚሰጠን አለም ሙሉ የሆነች ያህል እንዲሰማን የሚያደርገን የሆነ እድሜ አለ። አንዳንድ ሰዎች እዛ እድሜ ላይ ስታክ ያደረጉ ይመስለኛል። በቃ ይሄ አስራዎቹ ቤት 14፣ 15 ዓመት 16 ዓመት ላይ በቃ ይሄ በጓደኛ ላይ ያለን ነገር በጣም ከፍተኛ ነው። በቃ ከቤተሰብ በተጨማሪ በጓደኛ በማህበረሰብ እንደዚህ ተቀባይነት ማግኘት የምንፈልግበት ጊዜ ነው እና በዛ ሰዓት ላይ እንዲያውም አሁን በቅርቡ ሶሻል ሚዲያ ላይ ሳይ ነበር። አንዲት ልጅ ቲኔጅ ልጅ ናት፣ እና ጓደኛ እንዳታምኑ፣ በጓደኛ እንዳትታለሉ እያለች እያለቀሰች የሆነ ቦታ ላይ ነው ያየሁት። እና እንደዚ አይነት ነገር ስታወራ ሰምቼ በጣም ገርሞኝ ነበር። እና በጓደኛ በጣም ኢንፍሉዌንስ የምንደረግበት እድሜ አለ፣ ሴቶችም ወንዶችም። አክቹዋሊ በጓደኛ ተቀባይነትን ለማግኘት ስንል የማንፈልገውን ነገር እናደርጋለን ተከትለን። ከግሩፕ ላለመነጠል ስንል የሆነ ጥሩ ያልሆነ ነገር ውስጥ ልንገባ እንችላለን። ግን ደግሞ ያ ጊዜ በቃ ያልፋል። በቤተሰቦች ድጋፍ በቤተሰብ እገዛም ፈጣሪ ምረድቱን ያን ጊዜ ደግሞ አልፈን ውብ እናደርጋለን። አሁን እኛም ያለንበት እንግዲህ አልፈነው ነው፣ በፈጣሪና በቤተሰብ እርዳታ ማለት ነው። ግን አንዳንድ ጊዜ በቃ ያንን እድሜ ያላለፉ ሰዎች አሉ። እድሜያቸው ትልቅ ሆኗል፣ እንዳልኳችሁ ቅድም እድሜያቸው አልፈውታል፣ ያንን አስራ ምናምን እድሜ አልፈውት ግን ፐርሶናሊቲያቸው ማንነታቸው ልክ እንደዛ ነው። በጓደኛ ተቀባይነት ማግኘት ይፈልጋሉ። እሱ ማ ኧረ አያምርም፣ ኧረ እንደዚህ ገንዘብ የለውም፣ ኧረ ተይው፣ እሱ ምን ይመስላል ምናምን እንደዚህ ስትባል የምትሰበር ሴት አለች። ጓደኛዋን ምክር ሰምታ አልፈልግህም፣ አትሆነኝም የምትል ሴት አለች። በጓደኛ በቃ ተቀባይነት ማግኘት ወይ እኔ የእሷ ፍቅረኛ እንደዚህ ነው ለመባል ወይ እኔ እሷ እንደዚህ ሆነች ለመባል የምትጥር ተቀባይነትን አክሰፕታንስን ለማግኘት የምትሞክር ሴት አለች። ይቺ ሴት ለፍቅር ግንኙነት አትሆንህም። በጣም ታሳዝናለች። ራሷ ላይ መስራት አለባት። እንደዚህ ሆነች ወዳ ፈልግ አይደለም፣ ግን አትሆንም። ለፍቅር ግንኙነት አትሆንህም። በጣም ከባድ ነው ከእንደዚህ አይነት ሴት ጋር የፍቅር ግንኙነት ውስጥ መግባት። በጣም ብዙ ልታልፋቸው የሚገቡ መንገዶች አሉ ገና ወደ ፍቅር ከመግባቷ። ይቺ ሴት እና ከእሷ ጋር የፍቅር ግንኙነት መጀመር ብዙ ጥሩ ያልሆነ ነገር ውስጥ እንድትገባ ነው የሚያደርግህ። በደንብ አድርገህ አስብበት። ስድስተኛ ሀሳብ ወይም ደግሞ ትችቶችን የማትቀበል ሴት። እኛ እንዳጠቃላይ ሁላችንም ሰዎች ስንባል ፖዚቲቭ ነገር ሲነገረን ነው እንጂ ኔጌቲቭ ነገር ሲነገረን ለመቀበል እንላለን እናመለታለን እንደው ትንሽ ማቹር እያደረግን ስንሄድ ትንሽ ቆይተን ወዲያውም ባንቀበለው ትንሽ ቆይተን ይሄ ነገር ልክ ነው እንዲህ ብለን መለስ ብለን አይተን ለማስተካከል እንሞክራለን እንጂ ትችቶችን ይሄ ትክክል አይደለም፣ ይሄ እንደዚህ አስተካክል የሚባሉ ነገሮችን ለመቀበል ብዙ ዝግጁ አይደለንም እና ይቺ ማቹር ያላረገች ያልበሰለች የልጅነት ባህሪ ያለባት ሴትም እንደዚህ አታድርጊ፣ እንደዚህ በቃ ስለማትወደኝ ነው፣ ስለማትፈልገኝ ነው፣ እንደዚህ የምትለኝ ሌላ ሰው ስላለ ነው። በህይወት በቃ ትችቶችን የምትቀበልበት መንገድ ሌላ ታሪክ ነው በቃ ለምን ነገርኳት እስከምትል ድረስ ልደነግብ ትችላለች። ትችት ስላችሁ እንድታስተካክል የምትፈልገው ሀሳብ አስተያየት ማለት ነው የሚጠቅም ገንቢ የሆነ ትችት ማለት ነው እና ያንን በጥሩ መልኩ አትቀበለውም፣ ፐርሰናሊ ትወስደዋለች። በቃ እኔ እንደዚህ ስለሆንኩኝ ነው እኔ እንደዚህ ስላደኩኝ ነው ወይ እኔ ምስኪን እኔ ድሃ ስለሆንኩኝ ነው እኔ ማንም ስለማይረደኝ ነው እኔ ሰው ስለሌለኝ ነው እንደዚህ የምትል በቃ አለ አይደለም፣ ፖዚቲቭሊ የማትወስድ ከሆነ ትችቶችን፣ ሀሳቦችን፣ አስተያየቶችን ፖዚቲቭሊ የማትወስድ ሴት አይሆንም በቃ በፍፁም በፍጹም ለፍቅር ግንኙነት አትሆንም ምክንያቱም እኛ ሰዎች ሁሉ ጊዜ ስህተት እንሰራለን አይደለ ስህተታችንን ደግሞ እየተቀበልን እያረምን ስንሄድ ነው እየተሻሻልን አዲስ ሰው እየሆንን የምንመጣው አለበለዚያማ ስታክ ነው በቃ አሁን ያለኝ ልክ ነው አሁን ያለኝ በቂ ነው ከሆነ በቃ የሆነ ዘመን ላይ ስታክ አድርገን ነው የምንቀረውና ስህተቶቿን ማመን መቀበል የማትችል ሴት እሽታ አቀባበል ላይ ጥሩ ነገር የሌላት ሴት ለፍቅር ግንኙነት አትሆንህም አልበሰለችም አስብበት። ፍጹም በፍጹም ፍቅረኛ መሆን የማትችል ሴት በሚል አንድ ስድስት ነገሮችን ነገርኳቸው። እንዴት አገኛችሁት? በጣም እንደሚጠቅማችሁ አልጠራጠርም። በነገራችን ላይ እንደዚህ አይነት ሴት በህይወታችሁ ገና ከገባች የፍቅር ግንኙነት ውስጥ ካልገባችሁ ቆም ብላችሁ በዳር በሩቁ ሆናችሁ በደንብ አድርጋችሁ አስቡበት። እኔ አልመክርም ምክንያቱም ይሄ ራሷ በራሷ ፈታው ማለፍ ያለባት ልትረዳት ልታግዛት ትችላለህ። በነገራችን ላይ ማለፍ ያለባት ብዙ ነገሮች አሉ። አለመብሰልን እንደዚህ ሰው ከኋላ ሆኖ የሚያስተካክለን ሳይሆን ጋይድ ሊያረገን ነው የሚችለው እና መብሰል አለባት። የፍቅር ግንኙነት ውስጥ መግባት ያለባት እነዚህን ነገሮች አስተካክላ ነው መሆን ያለበት። ስለዚህ በተቻለ መጠን በሩቁ ከሆንክ ገና ያልገባህበት ከሆነ አስብበት። ከገባበት ደግሞ አሁን ላይ ከእነዚህ አይነት ሴት ጋር የፍቅር ግንኙነት ውስጥ ካለህ ደግሞ ትዕግስተኛ መሆን በጣም ይጠበቅብሃል። የምትወዳት ከሆነ የምትወድህ ከሆነ ነገሮችን ለማስተካከል ለመለወጥ በጣም ይቻላል። በተለይም ደግሞ አንተ የበሰልክ ከሆንክ ማለት ነው ማለት ገብቷችኋል አደለ? አባባላይ ይሄ እሷ ብዙ የምታርማቸው የምታስተካክላቸው ወደ መብሰል የምታመጣቸው ነገሮች ይኖራሉ፣ እና እነዛን ደግሞ አይቶ ዲቴክት አድርጎ እንደዚህ ብታደርጊ እንደዚህ ቢሆን እያለ የሚያሳይ ጋይድ የሚያደርጋት የሚመራት ሰው ካገኘች በትዕግስት ትለወጣለች፣ ትሻሻላለች። መጀመሪያ ላይ እንዳልኳችሁ ደግሞ ከሩቆናችሁ አይታችኋት እኔ ጋይድ አረጋታለሁ እኔ ለውጣታለሁም ካላችሁ እንግዲህ መብታችሁ ነው፣ ትችላላችሁ። ስለዚህ እነዚህ ነገሮች ላይ እንድታስቡባቸው ነው፣ ይሆናል አይሆንም ብላችሁ ጽንፍ እንድትይዙ ምናምን ብቻ ሳይሆን እንደዚህም ነው ብላችሁ አምናችሁበት የምትገቡት ነገር እኮ ይጠቅማል አደላ። አንዳንዴ በቃ እንደዚህ ናት፣ እንደዚህ አይነት ባህሪ አላት፣ ልጅነት አለባት፣ አልበሰለችም፣ ግን ደግሞ ቶክ ኔ ያለው አግዛት አለው ይሄ ነገሯ ስለበለጠብኝ ብላችሁ የምትገቡበት ጥሩ ነው። ያ ካልሆነ ግን ከእንደዚህ አይነት ሴት ጋር የፍቅር ግንኙነት ይቅርባችሁ፣ የማይሆን ነገር ነው የምላችሁ። ስለዚህ ምን ታስባላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቶናል፣ ናፊ፣ እናመሰግናለን፣ እንወድሻለን እያላችሁ ግን ደግሞ ላይክ አላደረጋችሁትም አይደል? በቃ እሺ፣ አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዚያው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻ